ኡሉውን የአላሁ ስብሓን ወተዓላን ኡሉው እናሰብታለን ማለት ነው። ግን ኡሉው ምንድ ነው? የአላህ የበላይነት ሲባል የቦታ የበላይነት ነው ሙሸቢሃዎች እንደሚሉት ወይስ የደረጃ የበላይነት ነው የሚለውን እንሻ አላህ በሰለፎች ግንዛቤ እናያለን። እንሻ አላህ ሊላህ ተዓላ ብላችሁ ተከታተሉ ማለት ነው። ይህ ኪታብ የምታወቱ ተፍሲሩ አስማኢላህ ልሑስና የአላህን ስሞች ማለት ነው። ጥሩ ጥሩ የሆኑ የአላ ስሞችን የማብራራበት ኪታብ ነው ይላሉ። አቢ ኢስሓቅ ኢብራሂም ኢብኑ ስሪ አዘጃጅ የሚባሉ ናቸው። ሁለት መቶ ሁለት መቶ አርባ አንደኛው ህጅራ ላይ የነበሩ ናቸው የተወለዱ። የሞቱን በ ሶስት መቶ አስራ አንድ ላይ ነው ማለት ነው። ሰለፍ ናቸው፣ የሰለፍ ኪታብ ነው። እንሻ አላሁ ተዓላ ተላ በሰለፎች አረዳር ነው የምንሄደው። እንግዲህ እራሱን ሰለፍዬ ብሎ መጥራት ሳይሆን ሰለፎችን በተግባር መከተል ይቀደማልና ማለት ነው። ከስም ተግባር ይቀደማልና እንሻ አላሁ ተዓላ እስኪ ምን ብለው እንደፈሰሩ የአላህን አልይነቱን ኡሉውነቱም ብለው እንደፈሰሩ ኢንሻ አላሁ ተዓላ አሳያችኋለሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት ስንተኛው ገጽ ማለት ነው፣ አራት አርባ ስምንተኛው ገጽ ላይ ገብታችሁ ማየት ትችላላችሁ አውርዛችሁ ኪታቡን። እዚህ ጋር ምናሉ አልዓልዩ አላሁ ስብሓንሁ ተዓላን ስም አልይ ያለውን ሲያብራሩ ሁወ ፋዒሉን ፊ መዓና ልፋዒል አሉና ፈላሁ ተዓላ ጌታችን ስብሓንሁ ተዓላ ዓሊን ዐላ ኸልቂሂ ከፍጥረታቶቹ ከፍ ያለ የሆነ ጌታ ነው። ወሁወ ዓልዩን ዓለይህም ወሁወ እሱ ጌታችን አልዩን አለይሂም ከእነሱ የበላያቸው ነው። ከፍጥረታቶቹ የበላይ የሆነው ነው። ያቸ ዕሉው ነው ማለት ነው። ከፍ ያለ የሆነ ጌታ ነው። በምንድን ቢቁድረትህ በችሎታው ማለት ነው። ስለዚህ የችሎታ የበላይነት፣ የጌትነት የበላይነት ነው እንጂ የቦታ የበላይነት አይደለም። አሀ ቢቁድረቲ ሽደግ በችሎታ ነው። አሉ ኡሉውል መካን መቸነፈዩ ሽደግ የደረጃ የበላይነት ነው ብለዋን። ግን የቦታም የበላይነት ነው እንዳይባል ምናሉ ምን ቀጥለው ተከታተሉ ወላይ ጅቡ አንዩዝሃበ ብዕሉዊ እርትፋዕ አልመካን። ወላይ ጅቡ አያመችም ግዳይ ሆነም ማለት አያመችም። አንዩዝሃበ ልትወስደው አይገባም። አሉ ብዕሉዊ እርትፋዕ አልመካን ቦታው ከፍ ያለ ነው ብለህ እንዳትወሰድ። አላህ ዕሉው ነው። እርትፋዕ ሲባል ከፍ ያለ ሲባል እርትፋዕ መካን እንዳይመስልህ። የእርትፋዕ መካን የቦታ በላይነት አይደለም። አሉ ተመልከቱ። እንግዲህ የሰለፎቻችን አረድያ ይህ ነው። ኢዝ ቀድ በየና በእርግጥም አብራርተንልሃን፣ አሉ አነ ዛሊከ፣ ይህ ማለት ነው፣ የቦታ የበላይነት የሚባለው ላየጁዙ አይበቀም አይበቃም፣ ፊ ሲፋቲሂ ተቀደሰት ጥርት ባሉት ማለት ነው፣ የአላህ ባህሪቶች የአላህ ስብሃነሁ ወተዓላ ጥርት ያሉ የሆኑ ከሆኑት ባህሪያቶቹ ይህ የቦታ የበላይነት የሚባለው አያመችበትም። ምክንያቱም ቦታ መያዝ ጎዶሎነት ስለሆነ ማለት ነው። የጎዶሎ ባህሪ ነው፣ ከቦታ መፈለግ ከቅጣጫ መፈለግ የጎዶሎ ባህሪ ስለሆነ የአላህ ባህሪያቶች ደግሞ ከጎዶሎ የጠሩ ስለሆኑ ለአላህ አያመችበትም። ይህ ነው የሰለፎቻችን አረዳድ ማለት ነው። እንግዲህ ኪታቡን አውርዳችሁ ማየት ትችላላችሁ። ይህ ብቻ አይደለም። ኢንሻ አላህ ተዓላ እንቀጥላለን። ሰለፎቻችን ኡሉውነቱን የበላይነቱን የደረጃ የበላይነት ነው ብለው ያብራሩ ሰለፎቻችንን ኢንሻ አላህ እንቀጥላለን። ግን እኛ ሙሸቢሃዎችን የምንጠይቃቸው ጥያቄ ምንድን ነው? አላ ወርተፋ ያለውን ኡሉውል መካን ነው የቦታ የበላይነት ነው ብሎ የተረጎመ አንድ እንፈልጋለን። አንድ የቦታ የበላይነት ነው ብሎ የተረጎመ ማለት ነው። አይ እንፈልጋለን። ሶስት አራት አይደለም። ምክንያቱም ራሳችሁን ሰለፍይ ብላችሁ ከመጥራት በስተፊት የተግባር በተግባር መገኘት ነው፣ በተግባር ሆኖ መገኘት ይቀርማል። አልከቢር ያለውንም አሁን ሲያብራሩ አልከቢሩ፣ አላሁ አክበር እንላለን፣ አላህ ትልቅ ነው እንላለን። አላህ አላሁ አክበር ማለት አላህ ትልቅ ነው ማለት ነው። ሲባል ምን ማለት ነው? ወልከቢሩ ወልከቢሩ፣ ሀሁና ከቢር ሲባል የሚፈለግበት አላህ ሱብሓነሁ ወተዓላ አሉ አይዶን ዩራዱ ቢሂ ከቢሩል ቁድረቲ በችሎታው ከፍ ያለ ማለት ነው። አሁንም ያቸው በችሎታው ሃያል ሊሆን ማለት ነው የሚፈለግበት ወላይ ጁዙ አይበቃም። አንዩዝሃ በቢሂ መዝሃብ ዚያደቲ አልአጅዛኢ አካል አካል አርገህ አካሉ ግዙፍ ነው ብለህ እንዲያትወሰጂ አላሁ አክበር አላህ ትልቅ ነው ሲባል አካል አርገህ የአካልን ግዙፍ አድርገህ እንዲያትወሰጂ ምክንያቱም አላህ የአካል ፈጣሪ ነው እንጂ አካል አይደለምና። አላማ በየና አነሁ ግልጽ እንዲያደረግንልህ አነሁ ጌታችን لا يجوز عامتشبتن في هذه الاسماء አልከሚር ባለው ስም ለአላህ ማለት ነው። አካል ማስጠጋት አያመችበትም። ያችሁ አላሁ ስብሓነሁ ተዓላ የአካል ፈጣሪ ነው፣ በአካል አይገለጽም። እንዲሁም የበላይ ነው ሲባል የችሎታ የበላይነት ነው። እንግዲህ ተመለከቱ፣ ሰለፎቻችን በዚህ ነውወት እንሻአላሁ ተዓላ ሸር ሸር ሸር በማድረግ ሳንሰለች ሸር በማድረግ እንሻአላሁ ተዓላ ለተናገሩ ወንድሞቻችን እህቶቻችን ሁሉ ማድረስ አለብን። አዳሉ ዓለ ልኸይር ከፋዒሊህ ብለዋ ነብዩና ሙሓመድ ዓለ ሰላት ወሰላም ወደ መልካም የሚያመላከተ ሰው ራሱ እንደ ሰራ ነው ስላሉ እንሻ ላ ልላ ተዓላ ብለን ሸር ማድረግ አለብን ቢያንስ ላስርሳላስርላስር ሰው። እኛ አንዲ ጥቅም የምንፈልገው ነገር የለም። ወላኪን ሀቅ መዳረስ ስላለበት ሀቅ መውጣት ስላለበት ብቻና ብቻ ነው ማለት ነው። እና እንሻ ላሁ ተዓላ እንቀጥላለን። ሰለፎቻችን አንዲ ብቻ ሌለም አንድ ብቻ ሌለም በቁጥር አይዘለቅም ማለት ነው። እንሻ ላሁ ተዓላ እንቀጥላለን። ሸር አድርጉ። ባረከ ላሁ ፊኩም።